አሪ ለመኳሸ፣ ምንድነው መኳሸ? መኳሸውማ ነገር ከንፈር ዳጅ ጋር የሚደረግ ነገር ነው። ምን ይሰዋል? እና ነኝ ከሱ ጋር መኳሸ። እንደው ዘራፍ ዘራፍ በሎ ዘራፍ

እጩህም ስነ ስርዓት አለው። የዝግር ሰላምታ ላቅርብላቸው የዝግር ሰላምታ ላቅርብላቸው። በስነ ስርዓት ሰላም፣ እንዴት ዋል። ቅጥ ይኑረሽ። ቅጥ አይሰሙም። እዛ ጋር ሆኖ እየቀረጠ እንዴት እዚህ ችግር እንደርሳለን። ሰላም፣ እንዴት ዋላችሁ? ደግ ዋላችሁ? የምን ቤተሰብ ነው ያሉት? እንትን ቤተሰብ ብቻ። አንተ ያራዳ ቋንቋ ነው ያወሩት። ሰብስክራይብ ብለዋል። ላይክስት ብለዋል እንደዚህ ብለዋል ብለዋል እንደዚህ የሚለውን የፋራ ናቸው። እነሱ እራሱ የሰላምታውን ወይ አቆየሽው ሰላምታውን። እንዴት ደግ ዋላችሁ? እኛ ደግ ውለናል። ትንሽ ፀሐይዋ ጠረር ብላለች። ፀሐዩን ብትጠር እንግዲህ እኛ እናንተ ፍቅር አንገላት ሆን እዚህ በመተባበር ቆመን እናንተ ሰላምታችን አቅርበናል። እንዴት ዋላችሁ? ደግ ዋላችሁ? ወይ ቤተሰቦቻችን፣ የቅድም ብለሽኝ ነበር የምን አልሽኝ? ሌላው ዝም የሰብስክራይብ ቤቱ ቤተሰቦቻችን እንዴት ዋላችሁ? በቃ ይደጉላችኋል፣ እኛ ደጉለናል። አሁን ነው መልስ የሚሰጡን እነሱ አሁን አው ቶሎ መልሱ፣ መልሱ፣ ንገረናና እኛም ደግሞ የሚያወሩንን እናውራቸው። ቶሎ ቶሎ በሉ። ሰላም፣ ሰላም። የአራዳ ልጆች እንዴት ናችሁልኝ? እኛ ማን ነው ወይ ሁሉ ፒስ ነው መኪና ያ መኪና ሰጥቶሽ ወንዳ ያ ያ ሰጥቶሽ ና የአራዳ ልጆች እንዴት ናችሁልኝ? ሁሉ ፒስ ነው ወይ ሁሉ አማን ነው ቤተሰብ ሁሉ ሰላም ነው ወይ ዛሬ እንግዲህ ምንድነው ዘይነት ስብሰባ ነገር ምናምን ከባላገሮች ጋር አለ ተብሎ ነው የመጣ ነው አይደል? ያ እና እንደለች ፈልጊ የአራዳ ልጆች ፏበሉ እንዳይደብራችሁ ነው ነገር በቃ ማለት ይ ሰብስክራይብ አድርጉ ያ ኦኬ እሱ ነገር ያስቻለ ወጥ ሶሪ ይቅርታ እና የአራዲዬ ልጆች ዝርያዎች ማለት ላይክ ነገር ታስቀምጡ ነው ኖርማል ነው። ገብታችኋል። ሰብስክራይብ ደግሞ ብታረጉ ያራዳ ልጆች በቃ ዝርያ ይበዛል ማለት ነው። ምድር ላይ እንበዛለን። ያራዳ ልጆች ዝርያዎች ፎበሩልኝ በቃ ቀብረ ረብላችሁ ባይዘው ምን ልላችሁ ፈልጌ ነው ዛሬ አንድ ባላገሮች ምናምን ይመጣሉ ተብያለሁ እዚህ። ኖርማል ነው ይሄ። ለማግባባት ስሞክራለሁ ከብደና አንዳንድ ነገር ነገሩ፣ እና የአራድዬ ልጆች ዛሬ ከባላገሮች ጋር ማስጎበኛቸው አንዳንድ ነገሮች አሉ። ፏ እንላለን። ቅብር በሉ ልኝ በዚህ አጋጣሚ ቤተሰቦች ነገር ሰብስክራዩ ነበር እና ነካ ያድርጉት። ሰላም አልሻጭ ማለት አማርኛ ስታወሪ ትንሽ አላርጂክ ያለባቸው ቲቶሮች አሉ። ስገባ ያው በእንግሊዘኛ ስለሆነ ትግባባሎች ቤት ያስፋ አደርጋለሁ። ያው እስኪ ደግሞ እነሱ ይምጡና ያለውን ነገር ለማስረዳት ሞክራለን። ትንሽ ያስቸግራል። እኛ ፋሚሊዎች ፈረንጆች ናቸው። ያው ሰላም ብያቸዋለሁ። ድጋሚ እኔ አልሰማሁሽም። እሺ አማርኛው ላይ ምናምን ጎበዝ ነሽ አይደለም? መኪናም እናስመጡ በዚህ አጋጣሚ መኪናችን ትንሽ አሳጥበ ነው

እንትን ይሉኛል ብያለው። ፈረስ ጋሪው እዛ ምሳ ሳያበላው ፈረሱን ቆሞ ፀሐይ ባናት ባናቴ ባናት ባናቴ ባናት ባናቴ። አሁን ገጠሬ ሲሄድ እዛው ለሌላ ያሰረቀው አለ፣ ቀዝቃዛውን ቅቤ እና እንይ ሄድ ይሆን እንይ። ተፊት ለፊት አንተ የዘመ ብሎ ይስቃል። በእኛ እየሳክን እንዳይሆን እኔ የሚቀልድብኝን ሳልወድም እውነት ነው የምልህ እንዴው ጢሴ የምትጠነ ብዬ አገሩ ማማለል ይንገረ፣ ማሞ ይንገረ። ወነቴን ነው ወነቴን። እስቲ ንገረው ስለኔ፣ እስቲ አንድ አንድ ንገረው። እንዲ አላወቀኝም ማሚቱዬ። እኔ ቸኩ እያለው፣ መልሱን እየጠበኩ ነው እኔ። ይገለፍጣል እኮ ነው ይገለፍጣል። አንተ አልገባህም። የከተማ ሰው እንዲህ ነው እኔ። ቅድም አላየሽም እንደዚህ። አንቺ ምንድነው ፒስ ነው፣ ሰላምታ ነው ስላልሽኝ እንጂ ኤ፣ ማሞ እኔ አንድ ሁለት ከተማ ተመላልሻለሁ፣ አውቀዋለሁ። አንተ እኮ እነዚያው እርሻህ ላይ ምናምን እጁን እራሱ አውቀዋለሁ። አይተሀል ማሞ እንዲህ እንዲላሉ? እንዴ፣ ፌስ ነው ዋትስአፕ እንዴት ነው ታዲያ? ማን እራሱ አይተሀል? አንቺ የነቀኝ ነቄ ነኝ። አንቺ እንዲሁ ትንቀኛለህ ነው፣ እስከ ሶስት ነው የተማረችው ብለህ ትንቀኛለህ ነው እንጂ። ተው፣ እኔ አላወራሁም ብዙ ነገር አለብኝ። ማሚ ማሚቱ ተይ፣ አሁን ተካሜራ ፊት ለፊት ነን። ነይ ሽበኝ፣ ነይ ነይ። ናድ ባዶ ይሆናል። ማሚቱ፣ አሁን ተካሜራ ፊት ነን። የሚመጡት በቃ የእንግዶቹ ነገር እንግዲህ ከጣዋል። ተይ እኔን ውጣ፣ አራዳ መች ሸዋ ወድና

እንድንገላገላቸው ለፈልገን ይመጣሉ። ትንሽ መጠበቅ እና አፍታታችሁ እንዴ ማለት አይቀጥል። በአራዳ አራዳ መች ወድና፣ አራዳ መች ወድና፣ አንተ ግን የሆነ ሲንግል ይታያል ከሚስዬ ፍቅር ያልገባው ሰው ምን ያደርጋል? ደሴ ማሚቱዬን አንዴ ብትጠጊ አለ ነፍሴ ሽቶ ዳማከሴ እንዲያልክ ልቤን ቀልጥ እንዲያዜምክ እንዲ እንደው እንተው አንተ እንዲያልክ ነው በፍቅር ያገዛኸኝ እንጂ አንተ አንተማ ጠባይ አዝማሪነቴ ለመቼ ይጠቅሙ አዝማሪነቴ

ተራአእኔማ ቤት አስራቸውው ነው። የአራዳ ቋንቋ ነው እንዴት ነህ ማለት ነው። ደግ ነው ወይ ስራ፣ ስራ እየሰራን ነው። ዘርባልለን እንግዳዎች ናቸው። የሚቀበሉን እንግዳዎች ናቸው። እንዴት ነው የጠጣሽ? እነሱ ናቸው አትበይን።

ምንም ምንም ወደዚህ አንዴ፣ ወደዚህ ማድረግሽ ሳይዋት አገሩ ነው የሚያቀኝ።

ምንም ቢሆን ስታመናጭ ቀውማ ደስ አይለኝም ባዳት አድርጊ ኦኬ ኦኬ ሌትስ ዱ ዘ ቪዲዮ ሌትስ ጎ ማለቴ ቪዲዮ እንስራ ለዩቲዩብ እና እንሄዳለን እኛ እኮ ሰላማዊ ሰው ነን አንቺ መተሽ እንዲያልሽኝ ከዛ እንደው በሆነ ቋንቋ በአራድኛ ይሁን በፈረንጅኛ አወራሽኝ ስደብኝ መርቀኝ አላውቅም እኔ እኮ አውቃለሁ አንተ

አንተ በእናትህ በጫማ ማጠፊ እንዳልጠለሽ! አንተ ይመታል፣ ለቀቂኝ ባክሽ። የለም ወይ ትግስታይ፣ ስነ ስርዓት በቃሽ ነው በቃ። አድ ውብ ነው። ኧረ እኔም አልጨናነቅም፣ ብቻ ግን እሷን

ለምን ለማንቺ ደግሞ ወደውኝ ነው። አድብ አንተ ሰውዬ እኔ ወዳኛለች። እሷ አልወደደችም። ታትቅለላ አንተ ሰውዬ ወዳኛለች። አይ እስሙኝ አንቺ እኔን አንቺ ኧረ በቃ አቀለሉኝ። ጥሩ መስልህ በጣም መጥፎ ሰው ነህ። አይደለም፣ አይደለም ከደህና ከሞቀው አሁን ተሱ ጋር ና አሁን እህተናት ማሚቱዬም የእኔ እህት ናት። ኧረ ብራዘር አረጋጊው እንዳያህት መልከ መልካም ናት ነው አረጋጊው ብራዘር ታይም አፕ ነገር ወረገ አረጋጊ ታይም ነው። ተረጋጊ ተረጋጊ ተረጋጊ

ስሚኝ ስሚኝ አሁን ቀልዱን ታይና፣ አንዴ ታይም አፕ ላኳሽን ምናምን የሚባለው ምንድን ነው? የእውነት ነው። ይሄ ልጅ እያቀለለኝ ነው አንተ

አልወጣውም። ታይ ታይ፣ እንዲህ አይወጣውም። በአፉ ዱላ ይዞ፣ እንደገና በእጁ ዱላ ይዞ፣ እዚህ ምንድን ነው? አንቺ ነበር በዱላው መለማት። ስሙማ፣ ስለዚህ ነገር በጥብቅ ነው ማለት ተመራችሁ። እናንተ የዋለ እራስ መታት ብቻ ነው የሚተርፈው። ስሙኝ

አንዳንድ ነገሮችን አስተምርሻለሁ። አንቺም ከምንድን ነው ተፈረንጆቹም እንደዚህ ምናምን ብላሽተው

ሚኒ ምናምን ቢለበል የሚያምር ይመስለኛል፣ ግን ያምር ሰሚኛ። ማሞ ሸበጥ በዚህ ዘመን አለ። ሞልቷል። ፈልጋችሁ ነው

ስማ፣ ምን እንዳለች ታውቃለህ? አረንጓዴና ቢጫ ምናምን አለው። ሸበጥና ፋሽን ማድረግ ሲፈልጉ ሁለት የተለያየ እግር ነው የሚያረጉ

የእሷ ቀሚስ ራሱ አራት አምስት ቦታ መውጣት ይቻላል። የሚገርምሽ ምንድን ነው? ኧረ አምስት ቦታሽን ቆርጠዋለሁ ዛሬ። ክፉ ቃል አታሰሚኝ። ብቻውን ለምን ማለት አይሞቅሽም? ስሙማ ተገንዘብ፣ አብሮሽ ለሚኖረው እኔ ለዛሬ ነው